የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣችኋለን። የኮንዶሚኒየም ተመዝጋቢዎች እንዳይቀሩ ተባለም። የ2005 ተመዝጋቢዎች ደግሞ ለውጥ ማድረጋቸውን ገልጸዋል። ሞዴል ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯ ከማስታወሻዋ ላይ መገኘቱ ተገለጸም። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን አመስግነው አሰናበቱ። ቡርኪና ፋሶ የአሜሪካንን የቦንዳ ልብስ አገደች።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 ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን አመስግነው አሰናበቱም። የፌዴራል መንግስቱና የትግራይ ክልል ደም አፋሳሽ ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላም ባለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የመሩት አቶ ጌታቸው ረዳ ከኃላፊነት ስፍራ እንዲነሱ ተደርገዋል። የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ባያበቃም፣ አቶ ጌታቸው ረዳ ግን ስልጣናቸውን እንዲያስረክቡ መገደዳቸው ታውቋል። ለጌታቸው ረዳ መሰናበት በፓርቲያቸው ህወሀት ውስጥ የተፈጠረው መከፋፈልና የቀጠለው የስልጣን ሽኩቻ እንደ ዋና ምክንያት እየተነሳ ይገኛል። ፕሬዚዳንት ጌታቸው በመሩባቸው ጊዜያት የተገኘውን ሰላም አስጠብቀው በማቆየታቸው የምስጋና መልእክታቸውን በማህበራዊ ሚዲያ ገጻቸው በኩል ያስቀመጡት ጠቅላይ ሚኒስትር አብይ አህመድ ለወደፊትም ተቀራርበን መስራታችንን እንደምንቀጥል አረጋግጣለሁ ብለዋል። ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯ ከማስታወሻዋ ላይ መገኘቱ ተገለጸም። የድምጻዊ አንዷለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤ ያለው ሲል በችሎቱ ተከራከረም። በፍቅር አጋሩ ግድያ ቀነን ያዱኛ ተጠርጥሮ በስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዷለም ጎሳ ትናንት መጋቢት 29 ቀን 2017 ዓ ም ለሦስተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪው አንዷለም ጎሳ ዛሬ ጠዋት አረዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ የአሰባሰበውን ማስረጃ ለችሎቱ አቅርቧል። ትናንት በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ ሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኙ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩንና የምርመራው ውጤት ግን እስከዛሬ ለማድረሱን ገልጿል። በተጨማሪም በሟቸዋና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራው ውጤት እየተጠበቀ እንደሚገኝ ለችሎቱ አስረድቷል። ሳይሰባሰቡ የቀሩ አስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብዓት እንዲካተትለት የጠየቀው ፖሊስ መሰብሰብ ያለባቸውን ተጨማሪ መረጃዎች ለማሰባሰብ ተጨማሪ ምርመራ ቀን እንዲሰጡ ጠይቋል። መጋቢት 17 ቀን 2017 ዓ ም በዋለው ችሎት ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ህይወቷን ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ በመጠየቁ ውጤት እስኪ ደርሰው ተጨማሪ ቀናት እንዲሰጠው መጠየቁ ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪቀበል 14 ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። የአንዷለም ጎሳ ጠበቃ ሊበን ሲሆን አብዲ በበኩሉም ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብት ሊጠበቅለት ይገባል ሲል ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል። የሞቷን ምክንያት ከዚሁ ጋር የተያያዘ ነው ሲል ተከራክሯል። አክሎም አንዷለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤት ሂዶ የፍቅረኛውን ህልፈት ሐዘን እንዲወጣ ጠይቋል። ከዚህም በተጨማሪ ኢትዮ ፎረም የተሰኘ ዩቲዩብ ሚዲያን ጨምሮ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዷለም ጎሳ ለመጪው የትንሣኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና በሚወደው ማህበረሰብ እንዲጨከንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲል ገልጾ ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። ፍርድ ቤቱ በበኩሉ ሁለቱንም ወገኖች ክርክር ካደመጠ በኋላም ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠት ለዛሬ ጠዋት መጋቢት ከጠዋቱ ሶስት ቀጠሮ ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነን አዱኛ መጋቢት 1 ቀን 2017 ዓም ለሌት ለሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋም ህይወቷ ማለፉ ይታወቃል። የኮንዶሚኒየም ተመዝጋቢዎች እንዳይቀሩ ተባለም። ከሁለት አስርተ ዓመታት በፊት የኮንዶሚኒየም ቤት ለማግኘት የተመዘገቡ የአዲስ አበባ ነዋሪዎች ቤቶች ልማትና አስተዳደር ቢሮ እንደሚገቡ ገለጹ። የዓመታት የቤት ጥበቃ፣ የአንድ ትውልድ የቤት ማጣት ሰቆቃ፣ የሺዎች አቤቱታ መፍትሄ ማጣት፣ በቤት ክራይና በኑሮ ውድነት መቀጣት፣ ከጎዳና ላይ ባልተናነሰ ኑሮ መቀጣት የአበቃ ዘንድ ተመዝጋቢዎቹ ድምፃቸውን ለማሰማት ቀጠሮ ይዘዋል። የ1997 ኮንዶሚኒየም ተመዝጋቢዎች የቤት ቁጠባ ከመጀመሩ ወጣት የነበሩት ጎልምሰው፣ ጎልማሳ የነበሩት አርጅተው፣ ያረጁትም ጃጅተው ዛሬም ቢሆን ተስፋ ሳይቆርጡም ቀሪ ዘመናቸውን በጓጉለት ቤት ለመኖር ለልጆቻቸው አንገት ማስገቢያ ትተው ለማለፍ እየተጉ ይገኛሉ። ተመዝጋቢዎቹ የተለያዩ ጉዳዮችን ለማጥራትና ቤታቸውን ለመጠየቅ ነገ ማለትም ረቡዕ ጠዋት ባምቢስ በሚገኙ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ እንደሚገቡ ገልጸዋል። ባለፈው 100 ብቻ ተመዝጋቢዎች መገኘታቸው የተገለጸ ሲሆን ነገ ጠዋት ግን ሁሉም የ1997 ሰሜን ተመዝጋቢዎች በስፍራው እንዲገኙ ኮሚቴው ጥሪ አቅርቧል። ከዚሁ ጋር በተያያዘ የ2005 የኮንዶሚኒየም ተመዝጋቢዎችን ፊርማ የማሰባሰብ ተግባር ለጊዜው መቆሙ ተገልጿል። አስተባባሪ ኮሚቴው በመወያያ ገጻቸው ላይ እንዳስታወቀው ቅዳሜና እሁድ የውክልና ፊርማ ለማሰባሰብ ቀጥሮ መያዛችን ይታወቃል። ነገር ግን አንዳንድ የምዝገባ ቦታዎች ላይ ባጋጠመን ችግር ምክንያት ለጊዜው ምዝገባው እንደሚቀጥለው ሳምንት የተቀየረ መሆኑን እያሳወቅን ለተፈጠረው የፕሮግራም ለውጥ ይቅርታ እንጠይቃለን ብሏል። ፊርማ የማሰባሰብ ሂደቱ ሲቀጥል የማሰባሰቢያ ቦታዎቹና የሚያሰባስቡልን አባላት ዝርዝር የምናሳውቅ ይሆናል ሲልም መልእክት አስተላልፏል። ብሩኪና ፋሶ የአሜሪካንን የቦንዳ ልብስ አገደች። የሀገር ውስጥ የጨርቃጨርቅ ኢንዱስትሪዎችን ለማነቃቃትና የባህል ኩራትን ለማስመለስ ደፋር እርምጃ ብሩኪና ፋሶ ወስዳለች ከዩናይትድ ስቴትስ ልባሽ ልብሶችን ወደ ሀገር ውስጥ ማስገባትን በይፋ አግዳለች። በዚህ ሳምንት በመንግስት ባለስልጣናት ይፋ የተደረገው ይህ ውሳኔ የሀገሪቱን ፋሽን ለማስተዋወቅና ኢኮኖሚውን ለማሳደግ በሀገሪቱ ዘመቻ ውስጥ ትልቅ እርምጃ እንደሆነ ተነግሯል። አፍሪካ የአፍሪካን የምትለብስበት ጊዜ አሁን ነው ሲሉ የመንግስት ቃል አቀባዩ ገልጸው የሀገር ውስጥ ገበያዎችን የሚያጥለቀልቁ እና የሀገር በቀል የፋሽን ንግዶችን የሚያደናቅፍ የተለበሱ ልብሶች ላይ ጥገኝነት መቀነስ እንደሚያስፈልግ በአጽንኦት ተናግረዋል። የሀገር ውስጥ ዲዛይነሮች እና የጨርቃ ጨርቅ አምራቾች ውሳኔው ለአፍሪካዊ ማንነትና ፈጠራ የሚያበረታታ ውሳኔ በመሆኑ ድርጊቱን አወድሰዋል። ሀገራት የልባሽ ልብሶች በኢኮኖሚያቸውና በባህላቸው ላይ የሚያሳድረውን ተጽዕኖ እንደገና በማጤን ይህንን የቡርኪና ፋሶ እርምጃ እንደ ምሳሌ በመውሰድ የአፍሪካ ሀገራት ተመሳሳይ እርምጃዎችን እንዲወስዱ ሊያነሳሳ እንደሚችል ታዛቢዎች ይናገራሉ። የቡርኪና ፋሶ መልዕክት ግልጽ ነው። የአፍሪካ ፋሽን የወደፊት ዕጣ ፈንታ በውጭ ሀገር ልብሶች ላይ ሳይሆን አፍሪካዊ የሆነውን በኩራት በመልበስ ላይ መሆን አለበት የሚል ነው። የእስራኤል ልዑክ ከአፍሪካ ህብረት ስብሰባ ተባረረም። የእስራኤል የውጭ ጉዳይ ሚኒስተር ትናንት እንዳስታወቀው በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ አባል ሀገራት እርሳቸው ባሉበት ለመሳተፍ ፈቃደኛ ባለመሆናቸው ከአፍሪካ ህብረት ዋና መስሪያ ቤት መባረራቸውን ገልጸዋል። የሚኒስትሩ ቃል አቀባይ ኦረን መርሞርስቲን ይህንን ክስተት የምንመለከትበትን እይታ ግልጽ ለማድረግ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ከሚመለከታቸው አካላት ጋር አስፈላጊውን ዲፕሎማሲያዊ እርምጃ ይወስዳል ብለዋል። የአፍሪካ ህብረት ደቡብ አፍሪካ በእስራኤል ላይ ለዓለም አቀፉ ፍርድ ቤት ያቀረበችውን የዘር ማጥፋት ወንጀል ክስ በመቀላቀል እስራኤል በፍልስጤም ህዝብ ላይ የዘር ማጥፋት ወንጀል እየፈጸመች ነው፣ በዓለም አቀፍ ደረጃም ልትከሰስ ይገባል ብሏል። ከየካቲት 15 እስከ 16 በአዲስ አበባ በተካሄደው የአፍሪካ ህብረት 38ኛው የመሪዎች ጉባኤ የመጨረሻ መግለጫ ላይ የህብረቱ አባል ሀገራት እስራኤል በፍልስጤም የምታደርገውን ወረራና ጥቃት እስክታቆም ድረስ ከእስራኤል ጋር ያለው ትብብርና መደበኛ ግንኙነት እንዲቆም እንጠይቃለን ሲሉ አስታውቀው ነበር። በየካቲት 223 በኢትዮጵያ በተካሄደው የአፍሪካ ህብረት አመታዊ ስብሰባ ላይ በተመሳሳይ የእስራኤል ሉካን ቡድን መሰናበቱ የሚታወስ ነው ሲል ሚድሊስት ሞኒተር ዘግቧል። ዶናልድ ትራምፕ በገቢ ምርቶች ላይ የጣሉትን ታሪፍ በመድኃኒት መመሰላቸው እያነጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም አቀፍ ገበያ ላይ የፈጠረውን አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል። እሁድ ዕለት ወደ ኤርፎርስ አንድ እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ በማይታወቅ መልኩ ለመበልፀግ ሥራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል። የትራምፕ ከፍተኛ ባለሥልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሠረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህንን አስተያየት ከሰጡ ሰዓታት በኋላም በእስያ የአክሲዮን ገበያው ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬኪ በ6.3 በመቶ ሲወርድ የሆንግ ኮንጉ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን አጥቷል።